በግጭትና በቀውስ ውስጥ ተፈትኖ ሀገር የሚያሻግር አመራር መፍጠር እንደሚያስፈልግ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። ክልሉ አሁን ካለበት ቀውስ ወጥቶ ወደ ልማትና እድገት እንዲመጣ የሴት አመራሮች ሚና ከፍተኛ ሊሆን ይገባልን ብለዋል። አዲሱ ተስፋዬ ተጨማሪ አለው። አማራ ክልል ለረጅም ወራት የዘለቀውን ግጭት ለማርገብ በርካታ ህዝባዊ ውይይቶች እየተካሄዱ ነው። ቀውሱ ያስከተለውን ሁለንተናዊ ችግር በመረዳት ለችግሩ የሚያስፈልጉ የመፍትሄ ውይይቶችም ከቀበሌ እስከ ክልል ተቋማት በመካሄድ ላይ ናቸው። በአማራ ክልል ሴቶች ሕጻናትና ማህበራዊ ጉዳይ ቢሮ አዘጋጅነት በክልሉ ግጭት ባለባቸው አካባቢዎች ለሚገኙ ሴት አመራሮች የቀውስ ማገገሚያና የቀውስ ጊዜ የአመራር ሰጭነት ሚናን በተመለከተ ስልጠና ተሰጥቷል። በስልጠናው የተገኙት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላመው ባለፉት ወራት የባህር ዳር ከተማን ለመለወጥ ሰላምን በማረጋገጥ በርካታ የልማት ተግባራት መከናወናቸውን አንስተዋል። እንደ ክልል የገጠመን ቀውስ ይታወቃል። በቀውስ ውስጥ ሆነን ደግሞ ቀውሱን የመቀልበስ ሰላምን የማረጋገጥ በዚህ ውስጥ ሆነን ደግሞ ልማትን ማረጋገጥ ሁለቱንም ስራዎች ሳንነጣጥል፣ አንዱ ወደኋላ ሳይሄድ ስራዎችን መስራት ችለናል። በክልሉ የተፈጠረው የሰላም እጦት ሴቶችን ለማኅበራዊና ኢኮኖሚ ቀውስ ያጋለጠ መሆኑን ያነሱት የክልሉ ሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በችግር ውስጥ ሆነን ለሕዝባችን ሰላም ለክልላችን መረጋጋት የሰሩ ሴት አመራሮች ስለመኖራቸው ተናግረዋል። በአመራር ሰጭነትና በፖለቲካ ያላቸው ተሳትፎና ውክልና እንዲሻልፋል የሜንተርሽፕ ፕሮግራም በመቅረጽ የእርስ በርስ የመደጋገፍ ትስስር በሶስት ዙር 304 ሴት መሪዎች እና ተኪዎች እንዲደጋገፉ እና እንዲተጋገዙ አድርገናል። በእነዚህም የአቅም ግንባታ ስልጠናዎች እና የእርስ በእርስ መደጋገፍ አማካኝነት እጅግ አበረታች ለውጦችና ውጤቶች ተመዝግበዋል። ለአብነትም በራሳቸው የሚተማመኑ በርካታ ሴት መሪዎች ተፈጥረዋል። ችግርን የሚጋፈቱ በርካታ ሴት መሪዎች ማፍራት ችለናል። በጋራ የመረዳዳት ታማችነት ተፈጥሯል። ተደማጭነትና ውሳኔ ሰጭነትን ጨምሯል። እንዲሁም ተኪ አመራሮችን ማፍራት ችለናል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ሴቶችን በሁለንተናዊ ዘርፎች ማሳተፍ ከቻል የሀገርን እድገት ወደፊት ለማሻገር ትልቅ መፍትሄ መሆኑን ተናግረዋል። ማዳመጥ ከቻልንና ሴቶችን ማሳተፍ ከቻልን፣ የመፍትሄው አካል ማድረግ ከቻልን ግን የተረጋጋና ሰላማዊ አገር ለመፍጠር ትልቅ አስተዋጽኦ አላቸው። በዚህ በደል ውስጥም ሆነው በዚህ ጫና ውስጥም ሆነው ለመፍትሄው ደግሞ የበለጠ ቦታ አላቸው። ለራሱ አይደለም የተረጋጋች ሀገር የተረጋጋና ሰላማዊ ትውልድ ለመፍጠር ትልቅ ቦታ አላቸው። እዚህም ውስጥ ሆነው ግን ሴቶችን ማሳተፍ ግድ ይላሉ። ክልሉን ካለበት ግጭትና ቀውስ በፍጥነት ለማውጣት የአመራሩ ቁርጠኝነትና አመራር ሰጭነት ከመቼውም ጊዜ በላይ የላቀ ሊሆን እንደሚገባ የገለጹት ደግሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ናቸው። ይህ ክልል ብዙ እዳለበት በዚህ ጊዜ መሪዎቹ እኛ ነን። እድሉን ተጠቅመን ከኛ የሚጠበቀውን ነገር ሰርተን ካለፍ በቀጣይ ለሚመጣው አካል ለቀጣዩ ትውልድ ሸክም እየቀነስን መሆኑን አውቀን መስራት ይጠበቅብናል። ሀገሮች የሚያድጉት ከቀውሱ ትምህርት ወስደው ነው። ከብጥብጡ፣ ከጦርነቱ ትልቅ ትምህርት ወስደው ነው። ጦርነትና ግጭት ለእድገትና ለብልጽግና ምን ያህል እድል እና አቅም እንደሆነ መማር ይቻላል ማለት ነው። በክልል ደረጃ ለሴት አመራሮች እየተሰጠ ያለው ስልጠና ለሶስት ተከታታይ ቀናት የሚሰጥ ሲሆን በባህር ዳር ከተማም እየተገነቡ ያሉ የልማት ስራዎችንም እንደሚጎበኙ ይጠበቃል።